ሰባት የለውጥ ዓመታት በተለያዩ ዘርፎች ውጤት የተገኘባቸው መሆኑ እሙን ነው። ነገር ግን እነዚህ ሰባት የለውጥ ዓመታት መንገዱ አልጋ ባልጋ አልነበረም። መንግሥት በተለያዩ ሁነቶች የተፈተነበትም ጊዜ ነበር። ነገር ግን እነዚህን ፈተናዎች ወደ ውጤት በመቀየር አመርቂ ስራዎች ተሰርተዋል፣ ማለት ይቻላል። በዋናነት መንግስት ከሰራቸው ስራዎች መካከል የኢኮኖሚው ደጋፊ ምሰሶዎች የሚባሉትን በመለየት እነዛ ላይ ትኩረት አድርጎ ሰርቶ ውጤትም ተገኝቷል። የኢኮኖሚው ዋና ምሰሶ ከሚባሉት ወይም ደግሞ የዚህ ሀገር ዋና የጀርባ አጥንት የሆነው ግብርናው ነው። ግብርናው ላይ ዘርፈ ብዙ ስራዎች ተሰርተዋል። በዋናነት መንግስት ከሰራቸው ስራዎች መካከል ደግሞ ግብርናው ከተረጅነት ወደ አምራችነት እንዲሸጋገር ማድረግ ነው። በዚህም በስንዴ ምርት ላይ ትኩረት አድርጎ ተሰርቷል። በበጋ መስኖ ስንዴን ማምረት ማለት ነው። ከዚህ ቀደም በመኸር ይመረት የነበረውን ስንዴ እንመልከት፣ ከ2011 በፊት የነበረውን ማለት ነው። 1.75 ሚሊዮን ሄክታር መሬት በመደበኛነት በመኸር ወቅት ስንዴ ይመረት ነበር። ከዚህም 48 ሚሊዮን ኩንታል ምርት ይገኝ ነበር። ይህ በቂ ባለመሆኑ መንግስት 1 ቢሊዮን ዶላር በጀትን በመበጀት ስንዴን ከውጭ ያስገባ ነበር። ይህም እንግዲህ በሀገር አቀፍ ደረጃ ምን ያህል ችግር እንደነበር ማሳያ ነው። ከሁለት ሺ አስራ አንድ በኋላ ግን በአፋርና ኦሮሚያ ክልሎች የበጋ መስኖ ስንዴ እንዲጀመር ተደርጓል። በሶስት ሺ አምስት መቶ ሄክታር መሬት ላይ ማለት ነው። በወቅቱ በነበረው ምርት ወደ መቶ ሺህ ኩንታል ምርት ተገኝቷል። ከዚያ በኋላ ባሉት ዓመታት ግን ይሄ ቁጥር እየጨመረ ሄዷል። በ2012 13 14 15 ና 16 ብሎም በዘንድሮ በጀት 2017 ዓመተ ምህረት ምን ያህል ምርት ተገኝቷል? እሱን ወደ እናንተ ላድርሷችሁ። በ2012 ዓመተ ምህረት የሚታረሰው መሬትም አድጎ ምርቱም ጨምሯል። 2012 ላይ ስንመለከት ወደ 20ሺህ ሄክታር መሬት በበጋ መስኖ ስንዴ ለምቷል። ከዚህም ወደ 700 ሺህ ኩንታል ምርት ተገኝቷል። በ2013 ዓመተ ምህረት ስንመለከት ደግሞ 117000 ሄክታር መሬት በስንዴ ለምቷል። ከዚህም ወደ 3.6 ሚሊዮን ኩንታል ምርት ተገኝተዋል። በ2014 ዓ ም ደግሞ 634 ሺህ ሄክታር መሬት በስንዴ ለምቷል። ከዚህም 21 ሚሊዮን ኩንታል ምርት ተገኝቷል። በ2015 ዓ ም 1.3 ሚሊዮን ሄክታር መሬት በስንዴ ለምቷል። ከዚህም 47 ሚሊዮን ኩንታል ምርት ተገኝቷል። 2016 እንመልከት። በ2016 ዓ ም ደግሞ በእጠፍ ጨምሯል። የሚመረተው ምርትም በዛው ልክ ወደ 3 ሚሊዮን ሄክታር መሬት በበጋ መስኖ ስንዴ ለምቷል። ከዚህም 117 ሚሊዮን ኩንታል ምርት ተገኝቷል። 2017 ወይም ደግሞ የዘንድሮን በጀት አመት ስንመለከት አጠቃላይ የሚታረሰው መሬት 4 ነጥብ 2 ሚሊዮን ሄክታር መሬት ነው። ከዚህም ወደ 178 ሚሊዮን ኩንታል ምርት ይጠበቃል። በዋናነት ከለውጡ መንግስት በኋላ በስንዴ ላይ የተገኘው ውጤት ሁለት ነገር ይነግረናል። የመጀመሪያው ነገር ኢትዮጵያውያን ከተረጅነት ከተመጽዋችነት አልፎ ወደ መላክ ደርሰዋል። ይህም በሰበብ አስባቡ በስንዴ ምክንያት በውስጥ ፖለቲካ ይፈተፍቱ የነበሩ የውጭ እጆችን ለማቀብ ተችሏል። ከዚያ ባለፈ በቢሊዮን ዶላሮች በማውጣት ከዚህ ቀደም ለስንዴ ግዢ ይወጣ የነበረውን ገንዘብ ለካፒታልና ሌሎች ኢንቨስትመንቶች እንዲውል ሁነኛ እድል ሰጥተዋል። እነዚህ ውጤት የተመዘገቡት ባለፉት የለውጥ ሰባት ዓመታትም ነው።